የሀዋላ ሀዋላ ወይንም ደግሞ የምንዛሬ ዋጋ እጅጉን በጣም ጨምሯል። በዛሬው ዕለት ዶላር፣ ኢሮ፣ እንዲሁም የሳውዲ ሪያል፣ ዲርሃም፣ እያንዳንዱ ኩዌት፣ ኳተር ስንት እየተመነዘረ ይገኛል? እያንዳንዱ በዝርዝር የምናይ ነው የሚሆነው አብራችሁ ይቆዩ። አሰላሙ አለይኩም ወረሕመቱላ ወበረካቱ። ሰላም ደት ናቸው ላ ዓብዱላ ቤት ሰዎች ሁሉ ሰላም፣ ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ መጋቢት 23 2017 ወይንም ደግሞ አፕሪል 1 2025 የምንዛሬ ወይንም ደግሞ የሀዋላ ምንዛሬ ስንት ብር እየተመነዘረ ይገኛል በብላክ ማርኬት ስንት ነው? እያንዳንዱ የምናይ ነው የሚሆነው የአስራ ስድስት ሀገራቶችን የምንዛሬ ዋጋ ወደ እናንተ የማቀርበላችሁ ነው የሚሆነው። በቅድሚያ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል መልክቷን በመጫን ቤተሰብ ሁኑ። የዘወትር ተከታታዮች እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ እያንዳንዱ በእያንዳንዱ ሀገራት ስንት እንደሚመነዘሩ እያንዳንዱ የምናይ ነው የሚሆነው። ቪዲዮ ላይክ ሳት አድርጉ የምትመለከቱ ላይክ አድርጉ። እንግዲህ ከዶላር እንጀምራለን። አንድ የአሜሪካን ዶላር 155 ብር ከ27 ሳንቲም እየተመነዘረ ይገኛል። ያ ማለት መቶ የአሜሪካን ዶላር 15527 ብር ሲመነዘሩ ሏል በዛሬው ዕለት ሌላው ኢሮ ነው። አንድ ዩሮ 167 ብር ከ57 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 ዩሮ 16757 ብር በዛሬው ዕለት ሲቀየር ውሏል። እንዲሁም የስዊስ ፍራንክ ነው። አንድ የስዊስ ፍራንክ 175 ብር ከ68 ሳንቲም ሲመነዘር ውሏል። ወይንም ደግሞ 100 የስዊስ ፍራንክ 17568 ብር በዛሬው ዕለት ሲቀየር ውሏል። ሌላው የካናዳ ዶላር ነው። አንድ የካናዳ ዶላር 170 ብር ከ71 ሳንቲም ሲቀየር ውሏል። እንዲሁም 100 የካናዳ ዶላር 10771 ብር በዛሬው ለት ሲቀየር ውሏል። ሌላው የአውስትራሊያን ዶላር ነው። አንድ የአውስትራሊያን ዶላር 97 ብር ከ10 ሳንቲም ሲቀየር ውሏል። 100 የአውስትራሊያን ዶላር 9710 ብር በዛሬው ለት ሲቀየር ውሏል። ሌላው ፓውንድ ነው እንግዲህ አንድ ፓውንድ 199 ብር ከ01 ሳንቲም ሲቀየር ውሏል። ወይም 100 ፓውንድ 19901 ብር በዛሬው ዕለት ሲቀየር ውሏል። እጅጉን በጣም እንግዲህ ምንዛሬ በብላክ ማርኬት እጅጉን በጣም ነው የጨመረው ማለት ነው። ሌላው የኩዌት ዲናር ነው። እጅግም በጣም እንግዲህ በዓለም አንደኛ የሆነችው የኩዌት ዲናር 503 ብር ከ85 ሳንቲም ነው በዛሬው ልስ ሲቀየር የዋለው ወይንም ደግሞ መቶ የኩዌት ዲናር 50385 ብር ሲቀየሮ ላል ኩዌት እንግዲህ እጅጉን በጣም ትልቁን ድርሻ የምትይዝ ዓለምን የምትመራ የሆነች አገር ነች ማለት ነው። ሌላው ዲርሃም ነው። የአንድ ዲርሃም 42 ብር ከ23 ሳንቲም ሲቀየር ውላል፣ ወይንም 100 ዲርሃም 4223 ብር። ሌላው ሪያል ነው። አንድ ሪያል 41 ብር ከ ደግሞ ሪያል 4135 ብር ሲመነዘር ውሏል። ሌላው የኳተር ሪያል ነው። ኳተር ሪያል አንድ ኳተር ሪያል 155 ብር ከ34 ሳንቲም ሲቀየር ውሏል። ወይንም 100 የኳተር ሪያል 15534 ብር በዛሬው ዕለት ሲመነዘር ውሏል። ሌላው የኦማን ሪያል ነው። አንድ ኦማን ሪያል 403 ብር ከ38 ሳንቲም ሲቀየር ውሏል። ወይንም 100 የኦማን ሪያል 4338 ብር በዛሬው ዕለት ሲቀየር ውሏል። ሌላው የጆርዳን ዲናር ነው። አንድ የጆርዳን ዲናር 218 ብር ከ76 ሳንቲም ሲቀየር ውሏል። ወይንም መቶ የጆርዳን ዲናር 21876 ብር በዛሬው ዕለት ሲቀየር ውሏል። ሌላው የባህሬን ዲናር ነው። አንድ የባህሬን ዲናር 411 ብር ከ59 ሳንቲም ሲቀየር ውሏል። ወይንም መቶ የባህሬን ዲናር 41159 ብር በዛሬው ዕለት ሲቀየር ውሏል። ሌላው የቱርኪሽ ሌሬ ነው። አንድ የቱርኪሽ ሌሬ አራት ብር ከ09 ሳንቲም ሲቀየር ውሏል። ወይንም ደግሞ መቶ የቱርኪሽ ሌሬ 409 ብር ሲመናዘር ውሏል። ሌላው የኢጂፕት ፓውንድ ነው። 3 ብር ከ07 ሳንቲም ሲቀየር ውሏል። መቶ የኢጅፕት ፓውንድ 370 ብር ሲቀየር ውሏል። ሌላው የየመኒ ሪያል ነው። አንድ የየመኒ ሪያል 0.63 ሳንቲም ሲቀየር ውሏል። ወይንም መቶ የየመኒ ሪያል 63 ብር በዛሬው ዕለት ሲመነዘር ወይም ሲቀየር ውሏል። የምንዛሬ ዋጋ እንግዲህ እጅጉን በጣም የምትመለከቱት ይመስላል። እንግዲህ በጣም ጨምሯል። እንግዲህ አሁን ከዘረዘርኩላችሁ አገራቶች እጅግ በጣም በትልቅ ብር ምንዛሪ የምታስተናግደዋ ወይም ትልቋን ብር የምመነዘርባት ሀገር ኩዌት ዲናር ነው። እንግዲህ 503 ብር ከ85 ብር ነው በዛሬው ዕለት እንግዲህ ሽቀየር የዋለው ያ ማለት 50385 ብር ማለት ነው። የ100 የኩዌት ዲናር ኩዌት ያላችሁ እንግዲህ በዚህ ዋጋ እያስቀየራችሁ ወይም እየመነዘራችሁ እያስላካችሁ ነው ወይ እያንዳንዱ እንግዲህ በዘረዘርላቸው ሀገራቶች ላይ የምትኖሩ በኮሜንት በዚህ ብር ትልካላችኋ ትልኩም እስኪ ሐሳባችሁን በኮሜንት ግለጹ። የምፈልገዋለ ለተመልካችም ጭምር ማለት ነው። ምክንያቱም ይህንን አንድ ዌብሳይት አለ ላይቭ ላይ በቃ በየእለቱ ላይቭ ላይ የብላክ ማርኬትን ዋጋ ይፋ የሚያደርግበት አንድ ዌብሳይት አለ። ከዛ በመያዙ እንግዲህ እኔ ይህን መረጃ ለእናንተ የማካፈላችሁ ማለት ነው። ስለዚህ ላይቭ ላይ ነው ቀጥታ በየደቂቃዎቹ ያለው የምንዛሬ ዋጋ ከዛ ፔጅ ላይ ይለቀቃል ማለት ነው። ስለዚህ እናንተም በኮሜንት አሳውቁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ላይክ አላደረጋችሁ ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም እዚህ ብዙ በቪዲዮ ያስመለከትኳቸው ብዙ የቤት እቃዎች አሉ ማዘዝ ስለምትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ወሎ ውስጥ የትኛውን ቦታ ላይ አሰርቼ የማደርስላችሁ ነው የሚሆነው። እነዚህም ብቻ አይደሉም። ሌላ የቤት እቃዎች የመሳሰሉ እንዲህ ቤታችሁ መፈረሽ ብታስቡ እንዲሁም አሁን እንዳሳያችሁ የፈርኒቸር እቃዎች ሌሎችንም ጭምር ማስገዛት ለምትፈልጉ በስርዓት የምትፈልጓቸውን ትዕዛዞች አሰርቼ የምትፈልጉበት ቦታ ላይ የማደርስላችሁ ነው የሚሆነው። ከእናንተ የሚጠበቀው እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ይሆናል። እንዲሁም እንግዲህ ሮመዳን ከመግባቱ አንድ ወር ጀምሬ ሙሉ ሮመዳንን ጭምር እንደተለመደው በፊት አቀርብላቸው የነበሩት ስራዎችን አቁሜ ነበር ከተለያዩ ስራዎች ምክንያት። አሁን እንግዲህ ወደ ስራ ተመልሻለሁ። እንሻላ በየለቱ ለእናንተ አሪፍና ጠቃሚ ናቸው እንዲሁም በየቀኑ አዳዲስ የሆኑ መረጃዎችን የማቀርብላችሁ ነው የሚሆነው በተለይ የግንባታ ነገሮችን በተመለከተ ቤት ላይ እነሱ እነሱን ጭምር እያንዳንዱ አዳዲስ ነገሮችን የማቀርብላቸው ይሆናል። እንዲሁም ሌሎች እንዲሰራላችሁ የምትፈልጓቸው የትኛውንም ጥያቄዎች ኮሜንት ላይ ማሳወቅ ትችላላችሁ። እንሻላ በጥያቄያችሁ መሰረት የማቀርብላችሁ ነው የሚሆነው ምናልባት አንዳንድ ጥያቄዎችም ስትገልጹ ስትጽፉ ለእኔም ግልጽ እንዲሆኑ አድርጋችሁ ኮሜንት ላይ ያስቀምጧችሁ። ካልሆነ ደግሞ አፋጣኝ የሆኑ ጥያቄዎች ሲሆኑ ደግሞ በውስጥ አናግሩ፣ እንሻላ የምመልስላቸው ነው የሚሆነው። ምናልባት ኮሜንት ላይ አንዳንድ ጥያቄዎች ጠይቃችሁ ቶለቤላ ልመልስላችሁ ይችላለሁ። አንደኛው ሀሳቡ በኮሜንት የማይመለስ ሀሳብ ይሆናል። እንዲሁም ደግሞ አንዳንድ መረጃዎችም ደግሞ ጭምር የሚያስፈልጉት የሆነ ጥያቄ ሊሆን ይችላል። ከዛ አንጻር ው የምዘገይባቸው። ስለዚህ አፋጣኝ ነገር ሲሆን በውስጥ አሳውቁኝ ማለት ነው።